የኢትዮጵያን የቀይ ባህር ግስጋሴ የተረዳው የኤርትራ መንግስት ኢትዮጵያ የአሰብ ወደብን መጠቀም ትችላለች ሲል ተደመጠ። ሆኖም ግን ከተጠቃሚነት ባለፈ ባለቤትነትን እንደማይቀበል የሻቢያው አገዛዝ ይፋ አድርጓል። ከዚህ በተጨማሪም የኢትዮጵያ መንግስት ከፌዴራላዊ መስፋፋት ርዕዮተ ዓለም የመነጨም የመቀማት ባህሪ እያሳየ ነው የሚል ከባድ ክስ አሰምተዋል። እናስደምጣችኋለን። የፋኖ ታጣቂዎች ወደ ኦሮሚያ ዘልቀው በመግባት ጥቃት እየፈጸሙ ነው ሲል ኦነግ ከሰሰ። ፓርቲው ጥቃቱ ሕዝባችንን ትግስቱን ያስጨረሰው ጉዳይ ሆኗል ሲልም ተደምጧል። እንመለስበታለን። ጠቅላይ ሚኒስትር አብይ የትግራይ ጀነራሎችን አስጠነቀቁ። መከላከያ ተወጥሯል በሚል ስሁት ስሌት መንግስት ለመገልበጥ የሚሰሩ አሉ ሲሉም ተደምጠዋል። ከዚህ በተጨማሪም በቅርቡ አዲስ ጊዜያዊ መንግስት በትግራይ እንደሚመሰረትና ሹምሽር እንደሚኖርም አስታውቀዋል። እንመለስበታለን። ጤና ይስጥልን ውድ የአንድ አፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የኢትዮጵያ የቀይ ባህር ግስጋሴን የተረዳው የኤርትራ መንግስት፣ ኢትዮጵያ የአሰብ ወደብን መጠቀም ትችላለች ሲል ተደመጠ። ሆኖም ግን ከተጠቃሚነት ባለፈ ባለቤትነትን እንደማይቀበል የሻዕቢያው አገዛዝ ይፋ አድርጓል። ከዚህ በተጨማሪም የኢትዮጵያ መንግስት ከፊውዳላዊ መስፋፋት ርዕዮተ ዓለም የመነጨ የመቀማት ባህሪ እያሳየ ነው የሚል ከባድ ክስ አሰምቷል። የኤርትራ መንግስት የኢትዮጵያ የአሰብን ወደብ ተጠቃሚነት እፈቅዳለሁ ሲል ተደምጦ ባለቤትነትን ግን አልፈቅድም ሲል የአገሪቱ ማስታወቂያ ሚኒስትር ይፋ አድርጓል። የኤርትራ መንግስት የኢትዮጵያን ወደብ ተጠቃሚነት አልቃወምም ያለው በማስታወቂያ ሚኒስትሩ በኩል ዛሬ ባሰራጨው ሰፊ መልእክት ነው። የኢትዮጵያ ፖለቲከኞችና ምሁራን የሚያነሱትን የባህር በር ባለቤትነት ጥያቄ የተቃወመው የፕሬዚዳንት ኢሳያስ አፈወርቂ መንግስት በዓለም አቀፍ ሕግ አግባብ የወደብ ተጠቃሚነትን አልቃወምም ብሏል። ኤርትራ በማስታወቂያ መስሪያ ቤቷ በኩል ለኢትዮጵያ ባስተላለፈችው መልእክት የምትቃወመው የግዛት ማስፋፋት አላማ ያዘለውን የባህር በር ባለቤትነትን መሆኑን አስታውቃለች። ይሁን እንጂ የኢትዮጵያ መንግስት ከፊውዳላዊ መስፋፋት ርዕዮተ ዓለም የመነጨም የመቀማት ባህሪ እያሳየ ነው ስትል ኤርትራ በአደባባይ ውንጀል አቅርባለች። ኢትዮጵያ በዓለም አቀፍ ህግ አንጻር የኤርትራ የጅቡቲ፣ የሱዳን፣ የሶማሊያ፣ የኬንያ ወደቦችን ከመጠቀም የሚከለክላት የለም በማለት ኤርትራ አቋሟን ይፋ አድርጋለች። ኢትዮጵያ የምትፈልገው ለወደብ አገልግሎት የሚውል የባህር በር መጠቀም ከሆነ ዓለም አቀፍ ህግ ስለሚፈቅድ እኔም ፍቃድ ባደኛ ነኝ ብላለች። ኤርትራ የባህር በር የሌላት ሀገር ከጎረቤቶቿ ጋር በመመካከር ወደብ የመጠቀም መብትን በማንሳት ኢትዮጵያ ሰብን ለወደብ መጠቀም እንደምትችል ጠቁማለች። የባህር ጠረፍ ባለቤት እንደመሆኗ ሉዓላዊነትን በማክበር ያሰብን ወደብ መጠቀም እንጂ ከዚያ ውጭ የሚነሳ ባለቤትነትን የመቆጣጠር ጥያቄ አላስተናግድም ብላለች። የወደብ አገልግሎት በዋናነት ኢኮኖሚያዊ ጉዳይ መሆኑን የጠቆመችው ኤርትራ ለኢትዮጵያ የወደብ አገልግሎት በመስጠት ተጠቃሚ መሆን እንደምትፈልግም ጠቁማለች። ይህንን ፍላጎቷን ከኢትዮ ኢትዮጵያ ተገንጥላ ነጻ ሀገር ከሆነች በኋላ ኢትዮጵያ አሰብን ወደብ እንድትጠቀም መፍቀዷንም አስታውሳለች። ኤርትራ ቋሟን ይፋ ባደረገችበት መልእክት የህወሓት አገዛዝ በኤርትራ ላይ ባደረገው ተከታታይ ወረራ ኤርትራን ከመጥቀም ወደብ ይቅርብኝ በማለት አሰብን መጠቀም መተውን አስታውሳለች። ኢትዮጵያ አሁን ላይ የምታነሳው ጥያቄ ወደብ የመጠቀም ፍላጎት ከሆነ እንደማትቃወም የጠቆመችው ኤርትራ፣ ነገር ግን የባህር ጠረፍ የመቀማት ከሆነ አልቀበልም ብላለች። የባህር በር ባለቤትነትን ጥያቄ አላስተናግድም ያለችው ኤርትራ በዓለም ግና በትብብር ከሆነ የኢትዮጵያ የወደብ አገልግሎት ፍላጎት በማንኛውም ጊዜ ተቀባይነት አለው ብላለች። በኢትዮጵያ በኩል የሚነሳው ጥያቄ ግዛትን እስከ ባህር ዳርቻ ማስፋፋትና የባህር በር መቆጣጠር መፈለግ ነው ያለችው ኤርትራ ጉዳዩን በስጋት እንደምታየው አሳውቃለች። የኢትዮጵያ የባህር ጠረፍ የመቆጣጠር ፍላጎት ካለፉት ስርዓቶች ጀምሮ የነበረ ስር የሰደደ በሽታ ነው ስትልም ወንጅላለች። ኤርትራ ላቀረበችው ውንጀላ የአጼ ኃይለ ሥላሴንና የደርግን መንግስታት ግዛትን እስከ ቀይ ባህር ጠረፍ በማስፋፋት ከሳለች። ይሁን እንጂ ንጉሱም ይሁኑም ደርግ ያሁኑን ኤርትራ ከሻዕቢያ ጋር የተዋጉት የወቅቱ የኢትዮጵያ ዳር ድንበር የነበረውን ዳር ድንበር ለማስከበር ነበር። ከኢትዮጵያ ጋር ምንም አይነት ታሪካዊ ግንኙነት መሰረት እንደሌላት አድርጋ የምታቀርበው ኤርትራ ራሷን እንደ ቀኝ ተገዢ አድርጋ እያቀረበች ነው። ምንም እንኳን ኤርትራ የኢትዮጵያ ቅኝ ግዢ እንደነበረች እንጂ አንድ የግዛት አካል እንዳልነበረች ብትክድም ታሪክ እሱን አያሳይም። የፋኖ ታጣቂዎች ወደ ኦሮሚያ ዘልቀው በመግባት ጥቃት እየፈጸሙ ነው ሲል ኦነግ ከሰሰም ፓርቲው ጥቃቱ ሕዝባችንን ትዕግስቱን ያስጨረሰው ጉዳይ ሆኗል ሲልም ተደምጧል። በኦሮሚያ ክልል አዋሳኞች አካባቢ እየተስፋፉ ያሉ ግጭቶች አሳስቦኛል ሲል የኦሮሞ ነጻነት ግንባር ኦነግ አመላክቷል። ፓርቲው በወቅታዊ ጉዳዮች ብሎ ባወጣው ይፋዊ መግለጫ በክልሉ አዋሳኞች በተለያዩ አቅጣጫዎች ወሰን አካባቢ ባሉ ሰላማዊ የክልሉ ዜጎች ላይ የሚፈጸም ጥቃት ተበራክቷልም ብሏል የኦሮሞ ነጻነት ግንባር ኦነግ ትናንት በይፋ ባወጣውና በኦሮሞ ህዝብ ላይ እየደረሰ ያለው ጥቃትና ጭቆና ባለው አለመረጋጋት በኦሮሚያ ክልል መንግስት አዋሳኞች አካባቢ በነገሰው አለመረጋጋት ህዝቡ ዕለት በዕለት ለተለያዩ ጥቃቶች ሰለባ መሆኑን ነው ያመላክተው። ኦነግ ህዝባችንን ትግስቱን ያስጨረሰው ጉዳይ ሆኗል በማለት እነዚህን የአዋሳኝ አካባቢዎች የሰላማዊ ሰዎች የታጣቂዎች የጥቃት ኢላማ መሆን ከጊዜ ወደ ጊዜ መክፋት ሁንም ነው ያስረዳው። በክልሉ በተለያዩ አቅጣጫዎች በአዋሳኞች ላይ በሚፈጠር የታጣቂዎች ጥቃት የንብረት ንጥቂያና የመሬት አስተዳደር ዝርፊያ ያለው ድርጊት እንደሚፈጸምም ነው ኦነግ ያሳወቀው። ፓርቲው በይፋዊ መግለጫው በክልሉ አዋሳኞች ላይ የተሰማሩ ያላቸውን ታጣቂዎች ለመሬት ንጥቂያ የተሰማሩ ሲል ገልጿቸዋል። ፓርቲው በመግለጫው አክሎም በኦሮሚያ ክልል ሰሜንና ምስራቅ ሸዋ ዞኖች በሆሮ ጉድሩ ወለጋ እንዲሁም ምስራቅ ወለጋ ዞኖችና በደቡብ ኦሮሚያ ባሌና ቦረና ብሎም በምስራቅ ኦሮሚያ በኩል ምስራቅ ሐረርጌ ዞንና ድሬዳዋ በሚያዋስኑ አካባቢዎች በሕዝቡ ላይ የሚደርሱ ሰቆቃዎችን እንዲቆሙ ሲልም ነው የጠየቀው። በዚህ ላይ ተጨማሪ ማብራሪያ ለዶቸበሌ የሰጡት የፓርቲው ቃል አቀባይ አቶ ለሚ ገመቹ ድርጅቱ መግለጫውን ለማውጣት ስለተገደደው ጉዳይ ይህንን ብለዋል። መሬት ላይ ያለውን ተጨባጭ ሁኔታ ከግንዛቤ በማስገባት ነው ይህንን መግለጫ ያወጣ ነው ጥያቄውንም ሆነ መረጃውን ከህዝባችን የሚደርስ ሲሆን፣ ሮሮው እንዲቆም በመሻት ነው መግለጫውን ያወጣ ነው ሲሉም ይፈጸማል ያሏቸውን ንጥቂያና አፈና ብሎም ግድያዎች እንዲገቱም ጠይቀዋል። ኦነግ በተለይም በክልሉ ምስራቅ ሸዋና ሰሜን ሸዋ ብሎም በሁለቱም የወለጋ ዞኖች በኩል ሰላማዊ የክልሉ ነዋሪዎች ላይ ይፈጸማል ላለው ጥቃት በአማራ ክልል ውስጥ የሚንቀሳቀሱ ታጣቂዎችን ነው እየወቀሰው በመግለጫው በምስራቅ ሸዋ በኩል ግንቢቹ ወረዳ፣ በሰሜን ሸዋ ዞን ደራ ወረዳ አራት ቀበሌያት፣ በሆሮ ጉድሩ ወለጋ ዞን የአሙሩ ወረዳ ቆላማ አካባቢዎች፣ እንዲሁም በምስራቅ ወለጋ ዞን በስም ያልተጠቀሱ ነገር ግን በርካታ ቀበሌያ ተብሎ በተገለጹት ስፍራዎች ወሰን ተሻጋሪ ያለው ጥቃት መኖሩንም በመግለጫው ዘርዝሯል። አቶ ለሚ ፓርቲያቸው የጥቃት ሰለባ የሆኑ አካባቢዎችን በመግለጫው የለዩትም ካለው የችግር መጠን አኳያ ነው ብለዋል። ታጣቂዎች ጥቃት ያደረሱባቸው ቦታዎች ለይተን ነው መግለጫ ያወጣንባቸው። በእነዚህ አካባቢዎች ከወትሮ የተለየ አፈናና የንብረት ንጥቂያ በስፋት ተስተውሏል ነው ያሉትም። ኦነግ ጥቃቱ ተፈጽሞባቸዋል በተባሉ አካባቢዎቹ ግድያዎች፣ የከብቶች ዝርፊያና ሌሎችንም የአካባቢው ሰላማዊ ማህበረሰብ ንብረት መንጠቅ ይስተዋላልም ነው ያለውም። ከዚያም አልፎ አንዳንድ ስፍራዎች ላይ ጽንፈኛ ያላቸው ታጣቂዎች ማህበረሰቡን በማፈናቀል ከአካባቢው ማስለቀቅም ተስተውሏል ብሏል። ኦነግ ድርጊቱን እንደሚያወግዝም በማስረዳት ሌሎች የማህበረሰብ አካላትም ወሰን ድርጊቶችን እንዲያወግዙትና ርምት እንዲወስዱም ሲል ጠይቋል። ፓርቲው በአማራ ክልል የኦሮሚያ አዋሳኝ አካባቢዎች በመንቀሳቀስ መሰል ተግባራትን ይፈጽማል ባላቸው ታጣቂዎች በኩል የተሰጠ ማስተባበያ ሆነ ማረጋገጫ አልተሰማም። ደቸበሌ በኦሮሚያ ክልል በኩል በተለይም በክልሉ ኮሚኒኬሽን በኩል በኦነግ ክስ ና መግለጫ ላይ ማብራሪያ ለመጠየቅ ያደረገው ጥረት አልሰመረም። በኦሮሚያ ክልል ያለው የትጥቅ ግጭት ማህበረሰቡን በብዙ ለስቃይ መዳረጉ ግን ተደጋግሞ ተነግሯል። በተለይም ግጭት በተባባሰባቸው የክልሉ አካባቢዎች በተወሳሰበው የጸጥታ ችግር ህብረተሰቡ ለዘረፋ ብዙ ጥቃቶች ተዳርጓል። ጠቅላይ ሚኒስትር አብይ አህመድ የትግራይ ጀነራሎችን አስጠነቀቁ። መከላከያ ተወጥሯል በሚል ስሁት ስሌት መንግስት ለመገልበጥ የሚሰሩ አሉ ሲሉም ተደምጠዋል። ከዚህ በተጨማሪም በቅርቡ አዲስ ጊዜያዊ መንግስት በትግራይ እንደሚመሰረትና ሹም ሽር እንደሚኖርም አስታውቀዋል። አብይ ዛሬ በፓርላማ ውሏቸው የትግራይን ጉዳይ አስመልክተው ቁጥብ አስተያየት ሰጠዋል። በአስተያየታቸውም አንዳንድ የትግራይ ጀነራሎችን እረፉ አይጠቅማችሁም ሲሉ አስጠንቅቀዋል። የትግራይ ህዝብ ጦርነት እንደማይፈልግ እኔም ሳወያያቸው በልዩ ልዩ መንገድ ገልጸውልኝ ይመስለኛል ያሉት አብይ ጦርነት ለትግራይ ከእንግዲህ አያስፈልግም፣ ማንኛውም ጉዳይ በውይይት መፈታት ይቻላል፣ ጦርነት አይፈጠርም ብዬ አስባለሁ በማለት ተናግረዋል። በአንዳንድ ግለሰቦች ደረጃ መከላከያም በአማራና በኦሮሚያ ተበትኗል፣ ተወጥሯል ብለው ጊዜው አሁን ነው ብለው የሚያስቡ ሰዎች እንዳሉ እሰማለሁ። ምክሬ ግን አይመስለኝም፣ አያዋጣም፣ ተውት ነው። ድሮም አላዋጣም አሁንም አያዋጣም ሲሉ ለጀኔራሎቹ ማስጠንቀቂያ ልከዋል። ይህ በእንዲህ እንዳለ በቅርቡ አዲስ ጊዜያዊ መንግስት በትግራይ እንደሚመሰረትና ሹምሽር እንደሚኖር እንደማስታውቀዋል የቆይታ ጊዜው የተጠናቀቀው ጊዜው አስተዳደር ለማስቀጠል አስፈላጊ የሕግ ማሻሻያን እንደሚያከናውኑም ማስታውቀዋል። በዚህ መልኩ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስ እንደሚቀጥልም ተናግረዋል። ይህንን ለማድረግ ከጊዜው አስተዳደሩ ርዕሰ መስተዳድር አቶ ጌታቸውና ምክትሎቻቸው ጄኔራል ታደሰ ወረደና ጀነራል ጻድቃን ገብረተንሳይ ጋር ምክክር መደረጉን ገልጸዋል። አብይ በክልሉ ከሚንቀሳቀሱ የተለያዩ ፓርቲዎች ጋር ንግግር እየተደረገ መሆኑንም ጠቅሰው በዚህም መሰረት አስፈላጊውን የህግ ማሻሻያ ተደርጎ ለሚቀጥለው አንድ ዓመት ይቀጥላል ብለዋል። በተደረገው ንግግር መሰረት ለሚቀጥለው አንድ ዓመት መጠነኛ የህግ ማሻሻያ ተደርጎ ጊዜው አስተዳደሩ ይቀጥላል የሚል እምነት ነው ያለው በእኛ በኩል ብለዋል። ጊዜው አስተዳደሩ ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሰራው ስራ መመስገን አለበት ያሉት ጠቅላይ ሚኒስትሩ የሰጠናቸው የሁለት መት ጊዜ አብቅቷል። ተጨማሪ የህግ ማሻሻያ የሚያስፈልገው ጉዳይ አለ። የህግ ማሻሻያው ተገምግሞና መጠነኛ ማሻሻያ ተደርጎ በፕሪቶሪያ ስምምነት መሰረት ጊዜው አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡ የስልጣን ባለቤት መሆኑን ማረጋገጥ ይጠበቅበታል ብለዋል። ጠቅላይ ሚኒስትር አብይ በዚህ ንግግራቸው በግለሰቦች ረገድ ለውጥ ሊደረግ ይችላል ያሉ ሲሆን በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩም ተናግረዋል። በትግራይ ክልል የተፈጠረውን ፖለቲካዊ ቀውስ ተከትሎ ብዙዎች በኢትዮጵያና ኤርትራ መካከል ጦርነት ሊነሳ ይችላል ስጋታቸውን እየገለጹ ሲሆን አብይ ይህን ፍርሃት አጣጥለዋል። የትግራይና መላው የኢትዮጵያ ህዝብ ሰላም ወዳድ ነው ያሉት ጠቅላይ ሚኒስትር አብይ በትግራይ ጦርነት ይፈጠራል ብለው እንደማያምኑም ገልጸዋል።